ሰላም ሰላም ተመልካቾቼ ጓደኞቼ እንዴት ቆያችሁልኝ? እኔ ደህና ነኝ። እህቶች ራሳችሁን ጠብቁ። ሞት ሞት የረከሰበት ዘመን ነው። ትናንትና የምታዩት ዛሬ ሞተ ስባል ነው የምሰሙትና በጣም ልብ ይሰብራል። በተለይ ለቤተሰብ ማለቴ በቃ ምንድን ነው የምትለው አሁን ሞተች ነው የሚባለው። ልትመጣ እንግዲህ አራት ቀን ቀርቷታል አሉ ወደ ሀገር ቤት ልገባ። በጣም ነው ልብ የሚሰብረው። ደግሞ አሁን አዋራ ነው መስኮቱ በጣም ይቆሽሻል። እህቶች የራሳቸውን ጠብቆ የኔ እናት ምን ነው በቀረባት እዛ። ይሄ እኮ ነው በቃ፣ ሁላችንም የተጻፈችልን ቀን አለች። ከዛ እናልፍ የበለገ ብናደርግ ከዛ እናልፍም። እና በጣም ያሳዝናል። የኔ እናት ይሄ ሁሉ አመት በሰው ሀገር ተንከራታ እንግዲህ ሀገር ቤት ገብታ ልታርፍ ስትል በሰው ሀገር ቀርታለች። እንደው የኛ ነገር ያሳዝናል። መቼ ነው እንደመጣም በሰላም እጅግ እግራችን ይዘን ወደ ሀገራችን ምንገባው? እንደው እስማም ዘንድሮ የሰው ሞት ብቻን ያላቅም። ምን ባለፈው ነው መቼ ከሶስት ቀን ነው ከአራት ቀን በፊት አስራ ሰባት ባለፈው እህታችን ዱባይ ሞተቿ። እህታችን ታስታውሳት አላችሁ እና አስራ ሰባት አስክሬን ወደ ኢትዮጵያ ገባሉ። ከአረብ ሀገር ማለት ነው። እህቶቻችን ግን ምንድነው እየጨረሳቸው ያለው በፈጣሪ ስም? አረ ወይ አምላኬ ሆይ፣ አረ ጠብቀን፣ አረ ተው ተው፣ አደራህን ብቻ ያሳዝናል። ፈጣሪ ሁላችን ህመሞቻችንን ያሳምርልን። እኔ አላቅም። ነብሷን እንግዲህ ፈጣሪ በሰላም ያሳርፍ። ምን እንደሚል አላቅም። በጣም ከባድ ነው። አሁን አዋራ ነው ትንሽ አስርታችሁ ትንሽ አፈር ነው የሚለብሰው። አረቦች አያስቡም መቼም፣ ጭንቅላት የላቸውም እነሱ። አዝዱ ነው የሚሉት ብቻ። አስቸጋሪ ነው እህቶቼ። ከአቅማችሁ በላይ ከሆነ በታምር ተንጠልጥላችሁ ምናምን ለምን እዛ ይቅርስ፣ ችግር የለውም እጅና እግራችሁን ይዛችሁ ወደ ሀገራችሁ ግቡ። መስኮት ለምን አላጸዳችሁም ብሎ እንትን ካሉ ማለት ነው። ከፈለገ ደሞዚ ይቁረጡ እንዴ። እኔ ስጀምር በጣም ነው የሚፈራው፣ እንደዚ አይነት ያዞረኛል። እውነት እንደዚህ ራቅ ያለ ቦታ እራሱ ሳዩ እንደዚህ ከፎቅ ወደ ታች ራሱ ሳዩ ያዞረኛል አይደለም እና በጣም ምን እንደማደርግ ታውቃላችሁ? ጨርቅ በረጅም ዱላ ነገር በእንጨት ነገር አስርና እዛ ቆሜ መሬት ቆሜ ማለት ነው። እንዴት እንደምታደርጉ ታውቃላችሁ? ጨርቅ፣ የምታጸዱበትን ጨርቅ ታስራታለሁ፣ ምንድን መጥረጊያ ሊሆን ይችላል፣ በረጅም ነገር ይሰሩና በዋርጋችሁ ማጠብ በታምር ተንጠልጥላችሁ እሱን ለማጽዳት ምናምን እን እናንተ በቃ ይኸው እኮ ነች ሕይወት። ለዚሁ ነው የምንጨነቀው፣ ምናልሞ ለነገ እያለን እንቅልፍ እያጠነ ራሳችንን የምናሳምመው፣ ስንት እያረብ ጩኸት፣ ስንት ነገር እየተፈራረቀብን። ኧረ ወይ በጣም ልብ ይሰብራል። የኔ እናት የኔ ከርታታ፣ ይሄ ሁሉ አመት ተንከራታ ልጆች አሏት አሉ። በጣም ያሳዝናል። እንግዲህ እዚህ ነው አሉ የተቀበረችው በሁለተኛ ቀን ያሳዝናል። እንግዲህ ለቅሶ ላይ ራሱ ልጅቷ ስታወራ ሰርኬ የምትባል ታቁታላችሁ እና ለቅሶ ላይ ራሱ አራት ሰው ነው አሉ የተገኘው ማለት ነው። በጣም ልብ ይሰብራል። ለነገሩ ምን አራት ሰው ተገኘ አንድ ሰው እሷ ሞተች፣ ምን አስር ሺህ ሰው ብደረደር የእሷን ሞት አይመልስ፣ የእሷን ነፍስ አይመልስ። ያሳዘናል ብቻ ይኔ እናት እንደተንከራተተች እዚህ ዱባይ ውስጥ ነው አሉ የተቀበረችው በሁለተኛ ቀን ማለት ነው። አይ ቤተሰብ አይ እናት አይ ልጆች፣ እናታችን ልትመጣ ነው እያለው በጉጉት ስጠብቋት፣ እንግዲህ ምንድን ነው የሚሏት? ከባድ እኮ ነው አንዳንዴ። የሞተ አንድ ያረፈ ግን ያላለ ሰው ለልጆች ለቤተሰብ በቃ የዘላለም ቁስል ነው። ታውቁታላችሁ እናታችሁ ልትመጣ ነው ተብላችሁ እየጠበቃችሁ ሞተች ስትባሉ፣ ለመቀበል እንዴት አይምሯችሁ ራሱ ለመቀበል ትንሽ ይከብዳል። እኔ አላውቅም፣ ሁላችንም ፈጣሪ ጠብቀን እንጂ እየሰማን ያለነው ነው። ነገር በጣም ልብ ይሰብራል ማለት የሆነ ለመኖር ራሱ ተስፋ ያስቆርጣቸው። ለዚህ ጊዜ ነው እንደዚህ ራሴን የማስጨንቀው፣ ማልሞ ምለፋው ነው የምትሉት። እና በተረፈ ደግሞ ፈጣሪ ጠብቀን እኛም ደግሞ እራሳችን መጠበቅ አለብን። እንግዲህ እ በቃ ፈጣሪ የተጻፈለቻትን ቀን እኮ ናች። ምን አለበት በቀረባት። የራሷን ክላስ ስታጸዳ ነው አሉ እንግዲህ። እሷ ሞታለው ብላ አይደለም በቃ። የፈለገ ጥንቃቄ ብናደርግ በጣም ከዛች ቀን እናልፍና ፈጣሪ ጠብቀን። በተረፈ እኛም ራሳችንን እንጠብቅ። እሷንም ደግሞ ፈጣሪ በሰላም ያሳርፍልን የኔ እናት። ብቻ ይከብዳል። ይሄ ዱባይ ደግሞ በየጊዜ ነው። በቃ እንጃ። በቃ ልክ እንደ እድር ነው። ኢትዮጵያ ውስጥ እድር ይነገራል። በየሳምንቱ እከላይ ሞቷል፣ ቀብር ድረሱ ምናምን እንደሚባለው ማለት ነው። በየሳምንቱ ዱባይ ውስጥ የምንሰማው ነገር በቃ እንዴ ነው። በየጊዜው እሱ ይሞታል። ምን እንዳለ ያላቅም። ሙቀቱም ደግሞ በዚህ ስራ ተጨምሮ ሙቀቱም በጣም ከባድ ነው። ግን ራሳቸውን ጠብቁ። ምን እናረጋለን? ከፈጣሪ ከመጣ ምንም፣ ከፈጣሪ ጋር መታገል አንችልም። ግን የሚያሳዝነው ነገር በአደጋ ነገር ስንሞት፣ በሰው እጅ ስንሞት ነው። ፈጣሪ ከመጣ ምንም ማንም እቺ ምድር ሁላችንም ለቀን ነው የምንሄደው ለዘላለም ቤታችን ላይ ነው እና ግን ምድራዊ እቺ ምድር በአግባቡ ሳንጠቀም በወጣትነታችን አንድ ቀን ኡፌ ሳንል ደህና ነገር ሳንለብስ የሆነ በቃ ደህና ኑሮ ሳንኖር ስንሞት በጣም ያሳዝናል። በጣም ልብ ይሰብራል እና እኔ አላቅም የአረብ ሀገር ሴቶች አንድ ቀን እንደተንከራተቱ እንደ አረብ ሀገር ሴት መልካምና ደግ ስራ የሚሰራ ሰው የለም። ግን ሁሌ የምትሞታው እሷ፣ የምትሰቃየው እሷ የአረብ ሀገር ሴት። ግን ፈጣሪ ሆይ እባክን ተመልከተን ይቻው። በጣም ልብ ይሰብራል። በጣም ታሳዝናለች። ሻንጣውን አስተካክላ ሁሉን ባላ አላት አሉ። ደግሞ ሱዳናዊ ነው ምንድን ነው አሉ ባሏ ማለት ነው። ከአምስት ደቂቃ በፊት እደውላልኝ ነበረ። ከዛ ማለት ጤነኛ ነበረች ነው ምለው። ባላ ሱዳናዊ ነው አሉ ሲያወራ ማለት ነው። ጤነኛ ነበረች። እኔ ወደ እናቴ ልጁ እኔ ወደ እናቴ ነው ወደ ቤት ነ ብዬ ጠርቻት ነበረ። ከአምስት ደቂቃ በፊት እኔ ብያት ጠርቻት ነበር አለ አሉ አሉ። ከዛ በኋላ እንግዲህ የእኔ እናት ቤቱን አጸዳድቼ ጨራርሼ ይሄዳለሁ ብላ ይሆናላ እንግዲህ። የሴቶች ነገር ቆሻሻ እያየን ዝም አንልም፣ እና ምን ታርክ ስራው ነው ግዴታው ስለሆነ ሞታለሁ ብላ አላሰበችበትም። እንግዲህ ህይወት እችግነች፣ እና በጣም ታሳዝናለች። ደግሞ ቢያንስ አስክሬኑ ደግሞ እንደምንም አገር ቤት ብትቀበር ያው ቤተሰብን የሆነ ሰው እኮ አይታችሁ እንትን ስትሉ ነው የሚወጣላችሁ እና አሁን እናታችን ሞተች ነው የሚሉት። ምንድን ነው የሚሉ ልጆቹ ራሱ እናት ምንድን ነው የምትለው? አስክሬኗን እዛው እንግዲህ ቀብሯታል። በእርግጥ ቀላል አይደለም። አስክሬን ወደ አገር ቤት ስገባ በስንት መከራ ገንዘብ አሰባስቦ በስንት ስቃይ ነው። ዝም ብሎ አደለም። አስክሬን ብዙ ብር ነው የሚያስፈልገው ወደ ኢትዮጵያ ለመግባት ማለት ነው። ግን ያው ሰውም ስለሌላት እች ልጅ እዛው በሁለተኛ ቀን እዛው ቀበራት አሉ። ብቻ እያሳዝናል። በስመ አብ ወልድም በቃ ይቺው ነች እኮ። የሰው ልጅ ከንቱ እኮ ነን። በስማ የኛ ነፍስ እኮ የዶሮ እንኳን አታክልም። በቃ ይቺው ነች፣ እቺ ነች ምድር። እና እህቶቼ ፈጣሪ በያላችሁበት ይጠብቃችሁ፣ ሁላችንም ይጠብቀን። መሞታችንን በሀገራችን ያደርግልን በሰው ሀገር እንዲሁ ተሰቃይተን ፈጣሪ ሞት ሞትን በሀገር ያደርግን ምንም ሆነ ምንም በሀገራችን አንድ ቀንም እንኳን ሳልፍልን እንደ ፈጣሪ ሆይ ባክን አደራህን በሰው ሀገር አታስቀር እንዲላ ምን ይላለው እህቶቼ ወዳችኋለሁ በያላችሁበት መልካም ጊዜ መልካም ቆይታ ቻው